ዘማሪት የምስራች ስሞን የዝማሪ አልበም እየሰራች እንደሆነ ተናግራ፣ ቢሆንም እግዚአብሔር ስለወደዳት ወደ ፈጣሪዋም ተሰብስባለች። ከዚህም ጋር በተገናኘ አልበሟን መዘመር እፈልጋለሁ፣ እህቴን በዝማሬ አገልግሎት እተካታለሁ ስትል የዘማሪት የምስራች እህት ሳምራዊት ስሞን ፍላጎቷን ትገልጻለች። በአርባምንጭ ከተማ ተወልዳ ያደገችው ዘማሪት የምስራች ስሞኦን በስቀል አንደኛ ደረጃ፣ በአባያ ሁለተኛ ደረጃ እንዲሁም በአርባ ምንጭ ሁለተኛ ደረጃ መሰናዶ ትምህርት ቤት ትምህርቷን ተከታትላለች። ወጣቷ በከፍተኛ ትምህርት በወልቅጤ ዩኒቨርሲቲ በቲያትሪካል አርት ዲግሪ ተመርቃለች። ከዩኒቨርሲቲ ተመርቃ ከወጣች በኋላ በዝማሪያ አምላኳን ስታገለግል ቆይታለች። የምስራች ባጋጠማት ህመም እስከ ውጭ ሀገር ለሕክምና ቅንታ ተሽሏት ብትመለስም ህመሙ እንደገናም አግርሽቶ በሕክምና ላይ እያለች በትላንትናው ዕለት ማለትም ግንቦት 25 2017 ዓ.ም ህይወቷ ማለፏም ተሰምቷል። በአፍሪካ አንደኛ በአለም ሁለተኛ ሰሞኑ ስለተከሰተው ደስ የሚል ዜና ሀሴት ደረጄ የወቅቱ ሚስ ኢትዮጵያ ናት በሀገራችን ካሉ ሴቶች ሁሉ በውበት የላቀችዋ ነች ስል ነው ሚስ ኢትዮጵያ ማለት ነገሩ የመልክ ማማር ብቻ እንዳልሆነም ልብ በሉልኝ ትናንት ምሽት ደግሞ በሚስ ወርሌድ ሁለተኛ ደረጃን ይዛ አጠናቅቃለች ከዓለም ዙሪያ ያሉ ከ112 መልከ መልካሞች በተሳተፉበት የ2025 ሚስ ወርልድ ውድድር የኛዋ ሀሴት ሁለተኛ በመውጣት ከአፍሪካ አንደኛ በመውጣት አዲስ ታሪክ ለሀገሯም ጽፋለች። ሀሴት በአስቱ የኬሚካል ምህንድስና ተማሪ ሞዴልና የማያ እርዳታ ተቋም አምባሳደር ናት። ውድድሩም በዚህ ብቻ አላበቃም። የ67 ሚሊዮን ብር ሽልማት የሚጠብቃት ቆንጆዋ ሀሴት በ1951 በኤሪክ ሞነሪ የተጀመረው ዘንድሮ ለ72ተኛ ጊዜ በህንድ አይንድራይ ባንድ በተካሄደው የሚስ ወርልድ የቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጄ ከታይላንዳዊቷም ተፎካካሪዋ በመቀጠል የሁለተኛን ደረጃ ይዛ ማጠናቀቅም ይታወሳል። በዚህ ውድድር ታይላንዳዊቷ ኦፓል ሱቺታ አንደኛ ኢትዮጵያዊቷም ሀሴት ደረጄ ሁለተኛ የፖላንዷ ተወዳዳሪ ማጃ ሶስተኛም ደረጃም ይዛ አጠናቅቃለች እና በዚህ ውድድር ከአንድ እስከ ሶስት የወጡት ለሁሉም ሽልማት የሚሰጣቸው ሲሆን አንደኛ የወጣችው ኦፓል በአልማዝ ፍርጦች ያገጠ ዘውድ ተሸልማለች በአንደኛነቷም ከሚሰጣት የአንድ ሚሊዮን ዶላር ሽልማት በተጨማሪም ለአንድ ዓመት ያህል በእንግሊዝ ሀገር ሙሉ ወጪዋ ተችሎ ተቀምጣ ቢውቲስ ፐርፐስ በሚለው ፕሮጀክት ስር ዓለም አቀፍ የበጎ አድራጎት ጉዞ ይዘጋጅላታል። ከተለያዩ ዓለም አቀፍ የፋሽን ካምፓኒዎች ጋር የማስታወቂያ ና የብራንድ ውል በሚሊዮን በሚቆጠር ገንዘብ ትፈራረማለች። ከሷ በመቀጠል ያለችዋ የኛዋ ሀሴት ደረጄ ናት። ሀሴት በዚህ ውድድር የሁለተኛ ደረጃ ይዛ በማሸነፏ የ500 ሺህ ዶላር ወይም በእኛ ከ67 ሚሊዮን ብር በላይ የምትሸለም ሲሆን በዓለም ታዋቂ በሆኑ ዲዛይነሮች፣ የፋሽን ካምፓኒዎች የነፃ አቅርቦት ይሰጣታል። በዓለም ታዋቂ የሆነው የሜካፕ የፋሽን ካምፓኒዎች የተለያዩ ማስታወቂያም ያሰራታል። ብራንድ አምባሳደር በመሆን በሚሊዮን የሚቆጠር ገቢም ታገኛለች። ከመኪና እስከ የቅንጦት እቃ መሸጫ መደብሮች ምርቶቻቸውን እንዲያስታውቁላቸው የነፃ ስጦታ ያቀርባሉ። ሀሴት ባላት ቢአይፒ ትራቭል ፓኬጅ ከዓለም አቀፍ የፕሮሞሽን ካምፓኒዎች ጋር አብራ በመስራት ወደ ተለያዩ ሀገራት ስትጓዝ አየር መንገዶች በቢዝነስ ክላስ ደረጃ በነፃ እንድትጓዝ ሁኔታዎችም ይመቻችላታል። እንዲሁም በዓለም አቀፍ ደረጃ ያሉ በባለ አምስት ኮከብ ሆቴሎችም ውስጥ በነፃ ማረፍ ትችላለች። ሶስተኛ የወጣችው ፖላንዳዊቷ ማጃ በገንዘብ ደረጃ 250 ሺህ ዶላር የምትሸለም ሲሆን የተለያዩ ድሎችንም ታገኛለች። ሀሴት ደረጄ እንኳን ደስ ያለሽ!